ሰላም ሰላም ጓደኞቼ እንዴት ናችሁ? ባላችሁበት በሙሉ እግዚአብሔር ይጠብቃችሁ ክፉን ያረቅላችሁ እያልኩ ማልን በቅጥልቅ ነው ፈቃድ መቅነጠፍ ጠሽ ጠንቧብዬ መጥቻለሁ በድጋሚ ማለት ነው። እንኳን ደስ አላችሁ ያሰባችሁ፣ የተጨነቃችሁ፣ የተገዛችሁ ሊለያዩ ነው፣ ሊፋቱ ነው ብላችሁ መንፈስ ጭንቀት የያዛችሁ ሁሉ የሊሻ ተከታዮች እኔን የምትወዱ እሷን የምትወዷት እንኳን ደስ አላችሁ። እሺ ጠላት ጉድጓድ ውስጥ ገብቷል። ጠላቶች አፍረዋል። የእሷን እንባ የእሷን ለቅሶ ማየት የሚፈልጉ ጠላቶች ተቀብረዋልና እንኳን ደስ አላችሁ። በቃ እንዲህ ነው እውነተኛ ፍቅር ያለበት እውነተኛ የልብ ወዳጅ ከሆኑ ነገሮቹን በንግግር መፍታት ማለት ይሄ ነው ማለት ነው እና ያብ ሄሉም በጣም ነው የሚወዳት። እግዚአብሔር ምስክሬ ነው፣ ያስታውቅበታል፣ ኦቨር ያስታውቅበታል። ሄሉም እንደዛ ሙሉ ልቡ ሙሉ ፐርሰንት ልቧን ነው የሰጠችው እና እስካሁን በሰራውበት ነገር ሁሉ አላፈርኩበትም። መድኃኒዓለም ክብር፣ ምስጋና፣ አምልኮ፣ ውዳሴ ለእሱም ይሁን። እውነት ከጎኗ ሆናችሁ ስታበረታቷት እሱንም እሷን እንዳትጎዳት ምናምን እያላችሁ ስታበረታቱ የነበራችሁ እናመሰግናለን። እንደዚሁም ደግሞ ያብንም ስትወግሩ ለነበራችሁ እግዚአብሔር ልቦና ሰጥቶ ወደ ራሱ ይመልሳችሁና፣ ስንወድ ሁለቱንም አንድ እኩል አድርገን እንውደድ። የሰው ልጅ ያጠፋል። አንድ ቀን ሄሎ ልታጠፋ ትችላለች፣ አንድ ቀን ያብሎ ያጠፋ ይችላል። እና በሚያጠፉበት ሰዓት መውገር ሳይሆን በምክር መንገድ አሁን የትላንትና ኮሜንት ዛሬ የለቀቀው ፎቶ ላይ በጣም ነው ደስ የሚለው። እግዚአብሔር እንደ እድሜና ጤና ይስጣችሁ። በቃ ምን ያህል ለሱና ለሷ ፍቅር እንዳላችሁ ሁለቱ እንዳይለያዩ የምትታገሉትን ገብቶ ያነበዋል። ገባችኋል? ለምን እኛ ብርታት ነው የምንሆናቸው ለእሷ ኃይል ለእሱ ብርታት ነው የምንሆናቸው። የእነሱን ክፉ የእነሱን ደስታ ብቻ እንደምንፈልግ ነው የሚረዱት። ገባችሁ? አንድ መጥፎ ኮሜንት ካለ አንድ መጥፎ ኮሜንት ጭንቅላት ይመታል፣ ጭንቅላታቸውን ይመታቸዋል። እና በሕይወት ዘመናቸው ደስተኛ ሆኖ እንዲኖሩ በቀደሳስ የሚል ኮሜንቶች እነሱ የሚያበረታታ እንዳይለያዩ በምን በምን ማገዝ ነው ብዬ ነው ማስበው። እኔ በጣም ነው ደስ ያለኝ እንዲህ በንግግር መፍታቱ። እሷም ደግሞ እሱን ማጣት አንተን ካጣሁኝ ሰው አልሆንም ነው ያለችው እና እሷ እሱን ካጣች ራሷን ቀጥታ እንደምታጠፋ ነው አነጋገሯ ማለት ነው። እሱም ደግሞ እሷን ማጣት እንደማይፈልግ ነው እና እውነቱን ነው። ሁለት ዓመት ከቆየ በኋላ እንደዚህ በትንሽ ነገር ከተለያዩ አሁን ከእሷ እሱ ቢርቅ ያችኛዋም ልጅ ሰውነችና ልትጎዳ ትችላለች። ስለዚህ ቀስ በቀስ ለመራቅ ከሆነና ግልጹ እውነቱን ሊነግራት ነው። እንደተረዳነው ከሆነ ትክክል ነው ማለት በራሳችንም ቦታ ብናይ እሱም ልክ ነው። ያ ልውል ትክክለኛ አፍቅሯት ነው ሄሉ፣ እስካሁን ድረስ አልነቃችም እንጂ ያኛው ህይወታቸውን ሊያበጣብጥ አስለቅስሻለሁ ብሏት አይደለ እንድታለቅስ ነው ያደረጋት። እና እግዚአብሔር ይመስገን ደስታቸው ተመልሷል ብዬ አስባለሁ። ሄልዬም ፈገግታዋ ተመልሷል። እንዲሁም ስታዝኑ፣ ስታለቅሱ፣ ስትጨነቁ ያላችሁ እህቶቼ እግዚአብሔር አምላክ ኃይል ብርታት የሆናችሁ ስራችሁን፣ ህይወታችሁን፣ ኑሯችሁን ሁሉ መድኃኔዓለም ይባርክላችሁ። እንደ ሃይማኖታችሁ፣ ፈጣሪ ከክፉ ነገር ሁሉ ይሰውራችሁ። በቃ በሀዘኗም በደስታውም ስትከፋም ስታዝምም ኃይልና ብርታት ነው የምትሆኗት፣ ከጎኗ ሰው እንዳለ ሄሉ የህዝብ ሰውነች። በነገራችን ላይ የህዝብ ሰውነች እና አብራችሁ ስታለቅሱ ለነበራችሁ ሁሉ እናመሰግናለን። ለእናንተ ክብር ይገባችኋል። እውነቴን ነው ምላችሁ ክብር ይገባችኋል። ፈጣሪ ቅፍ ድግፍ አድርጎ ይጠብቃችሁ። የሰውን ደስታ የምትፈልጉ ህይወታችሁ ዘላለም አለም ሁሉ ደስታ በደስታ ይሆን። እንደዚሁም በቲክቶክ ላይ በምናምን ሉ ዩቱቧን የምታሳድጉላት እንዳይክፋት በቃ በሰው ይዘር ታዋቂ ለማድረግ የምትሞክሩ ሁሉ እግዚአብሔር አምላክ ሕይወታችሁን ኑሯችሁን ሁሉ የባርክ። እንደዚሁም ቲክቶክ ላይ የሄሉ ደስታ የምትፈልጉ እንደዚሁም ዩቱብ ላይ የሄሉ ደስታ ፈልጋችሁ የእሷን ደስታ ብቻ ፖስትም ሆነ በተለያየ ነገር እንትን የምትሉ ፈጣሪ ይጠብቃችሁ። የሰው ደስታ የሚያስደስታችሁ በሕይወታችሁ ሁሉ ደስታ በደስታ ሆኖ፣ ዛሬ እርግጠኛ ነኝ ደስ ብሎ ነው የምንተኛው። ጠላት አፍሯል። ወዳጆቿ ደግሞ ተደስተዋል። እና እኔ በጣም ነው ደስ ያለኝ ፍጻሜያቸውን እግዚአብሔር ያሳምርላቸው። የሚሆን ትልቅ ሰው ሆናለች። ማስተዋል ማገናዘብ ጀምራለች። ለልጅነት የለም እንደ በፊቱ እንደዚህ ዚንጣጥንጠጥ በጥፊ ምናምን በጣም ተለውጣለች። ይሉ የትንሽ ትልቅ ሆናለች አሁን እና ብዙ ለውጥን አሳይታለች። ተረጋግቶ እንዲመወያየት ጀምራለች። ሲቀጥል ደግሞ በቃ ሙሉ ፐርሰንት ሁለቱም ልብ ለልብ ተገናኝተዋል። ገባችሁ? በሁሉም ነገር ተመቻችተዋል ማለት ነው እና እኔ በጣም ነው ደስ ያለኝ። በጣም ደስ ያለኝ ፍጻሜያቸውን እግዚአብሔር ያሳምርላቸው ነው። ሌላ ምን እንላለን? እና አበረታቷችሁ ኮሜንታችሁ መልካም መልካም ሲሆን ፍቅራቸው ራሱ ያብባልና፣ ክፉ ኮሜንት አትጻፉ። ምክንያቱም የእናንተ ክፉ ኮሜንት በሚያነብ እስከመለያየት ስለሚያደርስ መልካም መልካም ነገር እንዳይለያዩ አበረታቷችሁ ነው የምለው። በተረፈ ወዳችኋለሁ፣ አክብራችኋለሁ። ባላችሁበት ቦታ ፈጣሪ ይጠብቃችሁ፣ ይጠብቀን። ከድንገተኛ አደጋ ከድንገተኛ ሞት ይሰውረን። ቤተሰቦቻችሁን እቅፍ ድግፍ አድርጎት ይጠብቃችሁ። ወጥቶ ከመቅረት ያድናችሁ። የሚሰሩበት ያለበትን ገንዘብ ሁሉ ሰማይና ምድርን የፈጠረ እግዚአብሔር ይባርካላችሁ። ድምጼ ከተሰማችሁ አላውቅን፣ ቀስ ብዬ ነው ማወራው ና እንደምጠብቁኝ ስለማቅ ነው። በተረፈ ሰላም እደሩልን። ሌሊቱን ባርኮ ቀድሶ እግዚአብሔር አምላክ ሰላም ያሳደረን የነገዋን ብርሃን የደስታ የፍቅር የምንደሰትበት ያደርግልን። ወዳችኋለሁ። መልካም ምሽት።